ወንጌል እንዴት እየሄደ ነው? በቻይና አንዲት በጣም ቆንጆ ልጅ ከከምባታ ብሔረሰብ አፈቀርኳት። ስለ አባቶች ምን ትላለህ? ነፍሴ ሊወጣ ነው። ነፍሴ ሊወጣ ነው አለ። ነፍሴ ሊወጣ ነው። አዎ ነፍሴ ሊወጣ ነው። ብዙ ቋንቋዎችን እንደምታውቅ አስባል። የልጅ ልጅ ልጄ ነች። ማለት ክርስቶስን ከመካት ጋር እኩል ነው። አድስትቱን ኢየሩሳሌም ቅድስትቱን ከተማ መንገዱ አስፋልት ሳይሆን ወርቅ የሆነባትን ላየሁትን ለእኔ የአሜሪካ ጉዳይ ነው። ማይቁድ እግዚአብሔር ልጅ ኢየሱስ ክርስቶስ ይህን የእጀኒ ስርዓት ይፈታል። ለሁለት ቀን ኮንፈረንስ ካናዳ አገር ሄዶ ልክ ውሃ ልቀዳ እንደሄደ ጨው እዛው ሟሾ የቀረ ስንት ኢትዮጵያዊ አለ እስካሁን ግሎባል ሚሽነሪ ያለ መልካካችሁ ኢትስ ኮንፊዩዚንግ ቱ ሚ ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች ሚስዮናዊ አበራ አየለ በመካከላችን አለ እንግዲህ በጸሎት ብንጀምር መልካም ነው እና የመጀመሪያውን እንደ በፓኪስታን በኡርዱ ጸሊልንና መዝጊያውን ደግሞ በቻይኒዝ ብትጸልይልን ደስ ይለኛል ኡርዱም ቻይኒዝም ባይገባችሁ ለእግዚአብሔር ስለሚገባ እሱ የቋንቋ ችግር ስላለበት እንጸልይ ካድሪ ሙትሪ ከስማናው

ሳቶ ሀማሪ ሀዳያት ከር ሀያስዱዋ ማንግሌሄ ሁዳዋንድ የሱ መሲ ፓካውር ዚም ናምሴ አሜን አሜን። እግዚአብሔር ይመስገን። ይሄ በኡርዱ ነው ጸሎት የጸለየው እንግዲህ፣ አንተረጉሞም ወደ እግዚአብሔር ቀጥታ ያረገ ጸሎት ስለሆነ እንቀጥላለን። ግን እንደው ከዚሁ ጋር እየይዤ ላንሳልህና ብዙ ቋንቋዎችን እንደምታውቅ አስባለሁ እና እንደ ውስቲ የምታውቃቸውን ቋንቋዎች ብትነግረንና እንዴት ወደዚህ ነገር ውስጥ እንደገባ ብታያይዝልን። እኔ ቋንቋ አሁን ለእኔ ችሎታ ሳይሆን ስጦታ ነው። ደግሞ እኔ ቋንቋ ያወቅኩት ወድጄም አይደለም። ተወልጄ ያደግኩት በወላይታ ነው። ወላይታ አባቴ እናቴ አማርኛም አይችሉም። ትምህርት ቤት ሲሄድ ትምህርት በእኔ ዘመን በወላይትኛ አልነበረም። አማርኛ ለመማር ተገደድኩኝ። ከዛ እንደገና ወደ መጽሐፍ ቅዱስ ትምህርት ቤት ዲላ ኬሚትሲ የኢትዮጵያ ቃላዊት ቤተ ክርስቲያን ኮሌጅ ነው። እዛ ሲሄድ ወላይትኛውም የለም አማርኛውም የለም። ሚስተር ቲም ብራነጋን የሚባል ሰው ከሳውት ካሊፎርኒያ የመጣ ሰው ዲን ነበር። ኤቭሪቲንግ ኢን እንግሊሽ እዛ እንግሊዝኛ ተማርኩኝ። ትምህርቱን ሊጨርስ አካባቢ አንዲት በጣም ቆንጆ ልጅ ከከምባታ ብሔረሰብ አፈቀርኳት። በዛ በትምህርት ቤት ተማሪ ነበረች። እንግዲህ እሷን ብቻ ሳይሆን ህዝቧን፣ የማፈቀርኩኝ ቋንቋቸውን የማፈቀርኩኝ እና በሷ በኩል ከምባትኛ ለማወቅ ተገደድኩኝ። ሐመር ኬንያ ድንበር ላይ ለወንጌል ስርጭት አገልግሎት ሲጠራ ኢን ደ ቦርደር ኦፍ ኬንያ የሐመር ቋንቋ እዛ ተማርኩኝ። ሂርቦሬ ቋንቋ ተማርኩኝ። እንደገና ቃል ሕይወት ቤተክርስቲያን ወደ ፓኪስታን ስትልክ በሳውዘርን ፑንጃብ ላይ ማርዋሪ በሚባል ብሔረሰብ መካከል ወንጌል ለማገልገል ሄድን። እንደገና በዛ የፓኪስታን ናሽናል ቋንቋ ኡርዱን ተማሪን። ከዛ ወደ ማርዋሪ ብሔረሰብ ስንገባ ብዙዎች ህፃናትና ሴቶች ኡርዱ ቋንቋ አይችሉም። ስለዚህ ማርዋሪ ቋንቋ ተማሪን። ከዛ ወደ ኢትዮጵያ ከመጣው በኋላ ቃለ ሕይወት እንደገና ደሞ to the people's republic of china ላከችን። በቻይና አገር የመጀመሪያ ዲግሪየን እንግዲህ እዛ ወንጌላዊ ነኝ ካልኩ የዛ አገር ሰው ስለማይቀበለኝ ቋንቋ ተማሪ ሆኜ የገባው ቻይንኛ ቋንቋ እንዴት እንደሚጻፍ እንዴት እንደሚነበብ፣ እንዴት እንደሚወራ በዛ ባችለር ዲግሪ ሰራው። እንደገና ደግሞ ቻይንኛን ለሌሎች እንዴት ማስተማር እንደሚቻል ቲቺንግ ሜቶዶሎጂ ላይ ማስተርሰን ሠራው እና ይሄ ሁሉ ምንድን ነው? ለወንጌል አገልግሎት በሚሄድባቸው ቋንቋዎች ያሉ አገሮች ያሉ ቋንቋዎች የተለያዩ ስለሆኑ እንግዲህ ወንጌልን ለማድረስ በምናደርገው መፍጨርጨር ተምረናል። ክብር ለኢየሱስ ሲሆን፣ አሜን አሜን። በጣም ድንቅ ነው። ብዙ ቋንቋዎች ናቸው የሰማሁት። ጌታ ይመስገን። እንግዲህ ቁጥራቸውን ባንቆጥርም ገና አሁን ጌታ ፈቃዱ ቢሆን ከቻይና መልስ በሚድል ኢስት ላይ ደግሞ ሌላ አገር ስለምንሄድ ምናልባት ፐርዥያን ቋንቋ እንማራለን ወይም ተርኪሽ እንማራለን። ወንጌልን በዛም እንሰብካለን። ሞቲቭ ነው ዋናው። ቋንቋ ለእኔ ችሎታ ሳይሆን ስጦታ ነው ያልኩት፣ ይሄ ወንጌል በሕዝቦች መካከል እንዲሰራጭ ቋንቋ ትውል ነው ቋንቋ ከሌለ በምን ሰብካለው? እግዚአብሔር ወይ ስጠኝ ስል እግዚአብሔር ሰጠኝ፣ ጨምሮም ይሰጣል። ክብር ለጌታ። አሜን። ጌታ ይባረክ። እንግዲህ አንተ ቋንቋን ለዓላማ እየተጠቀምክበት ነው ያለው። በተለይም ደግሞ ለወንጌል ዓላማ ተልእኮን ለመፈጸም የምስራቹን ቃል ለማሰማት በሚገባ እየተጠቀምክበት ነው እና ቋንቋ በእርግጥም ደግሞ ይህንን ዓላማ ሚት የሚያደርግ ከሆነ ከዚህ በላይ ደስታ የለም እና እንዳልከው ሁሉንም ቋንቋዎች ብንማር የምንችለውን ያክል አቅሙ የፈቀደልንን ያክል ብንማር ለወንጌል ይህን የምስራች ወንጌል ለማሰማት እንደ ትልቅ መሳሪያ እንደሚጠቅም ነው የነገርከንና፣ እንደው ዛሬ ያው እንግዳ ሆነን የመጣኸው እና እዚህ የመጣኸው ከየት ነው? ቅድም በንግግር ላይ እንደገለጽከው ከየት እንደመጣ እስቲ ንገረን። እኔ በወላይታ ውስጥ ገሱባ የሚባል ቦታ አለ። እዛ ተወልጄ አድጌ ያለው እንግዲህ ከዛ ነው የመጣሁት። እንደገና ለአገልግሎት ወደ ቻይና አገር ሄደን እኔ ባለቤቴና ሁለት ልጆቼ ሰባት ዓመት እዛ ካገለገልን በኋላ በኮሮና ቫይረስ ምክንያት ከቻይና አሁን ተመልሰን መተን ኢትዮጵያንን ያለ ነው። ሰይጣን ሲያስብ በቃ በሩን ዘግች ያለው አለ። ከመጣኑ በኋላ ግን የባሴ በር እግዚአብሔር እዚህ ከፍቶ ጌታን እያገለገልን ነው። ክብር ለጌታ ቻይና ያለው የወንጌል አገልግሎት ምን ይመስላል? ኦኬ። ቻይና እንግዲህ እንደምናቀው እኛ በጣም ከባድ የሚባል ሀገር ነው። በተለይም ለወንጌል እንግዲህ አይፈቀድም፣ የኮሚኒስት ሀገር ነው እና ከዛ አንጻር አሁን ወንጌልን እዛ እንዴት እያደረግን ያለው ወንጌል እንዴት እየሄደ ነው በቻይና? ኦኬ ይሄ አሁን በጣም ሴንስቲቭ ጥያቄ ነው። ይህንን የምትሰሙ ሰዎች እንድትጸልዩም ጭምር ይነግራለሁ። በቻይና አገር ለክርስቲያኖች ከፍተኛ ስደት አለ። ስደት ከመኖሩ የተነሳ ወንጌል እንደ እሳት በዛ አገር እየተስፋፋ ነው። እግዚአብሔር ወንጌልን በቻይና አገር ለማስፋፋት ከሚጠቀምባቸው መንገዶች አንዱ ምንድናቸው? ኢንተርናሽናል ዩኒቨርሲቲ ተማሪዎች ናቸው። ከላቲን አሜሪካ የመጡ አሉ። እንደገና ከስካንዲኔቪያን ሀገሮች የመጡ አሉ። ከፓኪስታን፣ ኡዝቤኪስታን የመጡ አሉ። ከተለያዩ ዓለም ክፍሎች የመጡ ተማሪዎች በቻይኒዝ ጋቨርንመንት ስኮላርሽፕ ነው የሚኖሩት። ከጓደኞቻቸው ጋር ወንጌልን እየሰበኩ በዛ ቦታ የእግዚአብሔርን መንግሥት እያሰፉ ነው። እንደገና የቻይና ቅዱሳኖች ደግሞ ስደት ስላለ በጌታ በጣም በርትቶ፣ በጸሎት በርትቶ። እንደኛ እንዲህ አይነት ህንፃ የለም እዛ አገር ሀውስ ቸርች የቤት ቤተ ክርስቲያን እየተተከለ በብዙ ቦታዎች እየተስፋፋ ነው ያለው። ክብር ለጌታ ይሁን። ስለዚህ አሁን ለቻይና እኛ መጸለይ ያለብን ምንድን ነው? እግዚአብሔር አንድ ቀን ነጻነት እንድሰጣቸው ለነሱ መጸለይ ያለብን። ሚንዋይል እግዚአብሔር ተአምር እየሰራ ነው ያለው። ወንጌል በዓለም ላይ በከፍተኛ ፍጥነት ከሚስፋፋባቸው አገሮች አንደኛው ነውና ጌታ ስሙ ብሩክ ይሁን። እንደው እኔ ላነሳ የምፈልገው አባቶች በተለይ በከባዱ ዘመን ላይ በተለያየ ሁኔታ አልፈዋል እና አንተ ብዙ የአባቶችን ታሪክ ታውቃለህ። ይሄ ወንጌል እንዲሰራጭ፣ ይሄ ወንጌል በስፋት እንዲሰበክ ዋጋ የከፈሉ አባቶች አሉ እና ስለ አባቶች ምን ትላለህ? እኔ ስለ አባቶች ሳስብ ራሴን ኢንስፓየር ያደረጉ አባቶች አሉ። ብዙ ጊዜ በስብከት ይህን ይጠቀማሉ። በወላይታ ምድር አንድ አባባ ወንዳሮ የሚባሉ አባት ነበሩ። በሳቸው አካባቢ ፊታወራሪ ዶጊሶ የሚባል ባላባት ነበር። በቃ ፊታወራሪ ዶጊሶ ራሱን በራሱ ጌቶች ይላል። ወንዳሮ ኢየሱስን ጌታ ብዬ ዶጊሶ አንተን እንዴት ጌታ ይላለ ብሎ ግረፉ እያሉ እያስገርፉ ነበር። አንድ ጊዜ ፊታወራሪ ዶጊሶ አባባ ወንዳሮን ሁምቦ ገበያ ላይ እጃቸውን አስረው ከፊት ለፊት አዋጅ ነጋሪ ጡሩምባ ይዞ ዱዱዱ፣ እናንተ ከበሮዳ የመጣችሁ ሰዎች፣ ከአባላ የመጣችሁ ሰዎች፣ ከውንቦ የመጣችሁ ሰዎች እዩ፣ ወንዳሮ ተይዟል፣ ወንዳሮ ታስሯል። ከዛሬ ጀምሮ ወንዳሮ የሚያስተምራችሁን ትምህርት አትቀበሉ ብሎ አሳወጀ። ወንዳሮ እጁ ታሰረ እንጂ አፉ መች ታሰረ። ያ አዋጅ ነጋሪው ካወጀ በኋላ ዋንዳሮ ደግሞ በተራቸው ወሰዱ እና ምን አሉ፣ እግዚአብሔር ልጅ ኢየሱስ ክርስቶስ ይህን የእጀን ስራት ይፈታል። ይህንን ብቻ አይደለም እናንተንም ከኃጢአት ስራት ይፈታችኋል። በልጁ በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወት አለው ያላመነ ሞት አለው ብሎ አወጁ። ት ሁምቦ ታውን ር ቱ ዲክለሬሽን ዶግሶ ዲክለሬሽን ወንዳሮ ዲክለሬሽን የዶግሶ አዋጅና የወንዳሮ አዋጅ ነበር። የዶጊሶ አዋጅ በቦታው ቀረ። የወንዳሮ አዋጅ እስከዛሬ ዛሬ ቀጠ። ማታ እስር ቤት አስገብተው በጣም ኃይለኛ ዘራፊ ሰው ነበር። ተገርፎ በሞት አፋፍ ነበር። አባባ ጋር ጠጋ ብሎ አባባ፣ ነፍሴ ሁለቱ ብቻ ነበሩ። አባባ ወንዳሮ እና ይሄ ዘራፊ። ነፍሴ ሊወጣ ነው፣ ነፍሴ ሊወጣ ነው አለ። ነፍሴ ሊወጣ ነው፣ ነፍሴ ቶሎ ብለህ ኢየሱስ በል ኢየሱስ በል ኢየሱስ በል ኢትስ ሶ አሜዚንግ ገበያ ላይ ኢየሱስን ድክሌር አድርገው ወይን ቤት ኢየሱስን ድክሌር አደረገው ይሄ ምንድነው ፋየር ኢንሳይድ የነፍሳት ቅናት የሚጠፉት ነፍሳት ቅናት የወንጌል ቅናት በውስጣቸው ነበረ እኛ ከነዚህ አባቶች ህይወት በእውነት ልንማር ይገባናል አስታውሳለሁ የኔ መንቶር የኔ አባት የነበሩ አቶ ኤካሶ የሚባሉ ሰው አሩሲ ምድር ላይ ወንጌል ይሰብኩ ነበር። ብዙ ጊዜ ታስረዋል፣ ተገርፈዋል። አንድ ቀን ያዟቸውና የእግራቸውን ጫማ አስወለቁ። ከአርዛ ከስራሮ አሩሲ ጀምረው እስከ ወረዳው ድረስ ይዘው ያመጡ ነበር። ወደ ሁለት ሶስት ሰዓት በባዶ እግር እና መንገድ ላይ ያዩ ሰዎች ምን አጠፋ ይሄ ሽማግሌ? ለምንድን ነው እንደዚህ የሚታደርጉ ብሎ ሲጠይቋቸው ይሄስ ኢየሱስን ይሰብካል ይ ሽማድ ላ ኢየሱስ ይሰብካል ነው። ከዛ አጄ አመጡ አሰሯቸው። በኋላ ሳቸው ተፈቱ። ወደ ቤት ከሄዱ በኋላ ከቆየ በኋላ አባአባ እርሶም በባዶ ርአጄ ሲወስዱ ምንድን ነው የተሰማውት? እስቲ ንገሩኛ። እኔ እየተሰማ እኔን የሚወስዱኝ ሰዎች በመንገድ ላይ የማያውቁ ሰዎች ሲጠይቋቸው ለምን ድን ነው ይሄን ሰው እንዲህ የምታረጉ ብለው ሲጠይቁ፣ ኢየሱስ እያሉ እነሱ የራሳቸው ኢየሱስን ሰብስበው ደስታ ምንድነው? አሁን የሳቸው እስራት፣ የሳቸው በባዶ እግር መሄድ ታሪክ ውስጥ እንኳን ለሳቸው አልገባም፣ መስዋዕትነት። አሁን የዛሬ አገልጋይ ቢሆን እንዲህ ታስሬ በባዶ እግሬ። እነሱ ብዙ ይሰራሉ፣ ጥቂት ያወራሉ። እንማር ከነሱ። የዚህ አይነት የወንጌል እሳት ፋየር በውስጣችን ሊኖረን ይገባል። አንድ አቶ ሶርሳ ሱማሞ የሚባል ወላይታ ሰው 1947 ላይ የወላይታ ቤተክርስቲያን ወደ ዳውሮ አገር፣ ወደ ቁጫ አገር፣ ወደ ጎፋ አገር፣ ወደ ባስኬቶ አገር ሚስዮናውያንን ትልቅ ነበር። ተሱማሞ ከጓደኛው ጋር የብላተን ወንዝ ተሻግረው ወደ ስዳማ አገር ሲሄዱ በኖማዲክ ሲዳማንስ ይህን የሱን ጓደኛ ገደሉ። አምልጦ ሄዶ አርፌ የሚባል ቦታ ደርሶ አንድ መቶ ስልሳ አንድ አጥቢያ ተከሉ መቶ ስልሳ አንድ አሁን አርፌ ከክፍለ ማህበር ወደ ሦስት ህብረት ደረጃ ደረሰ ሦስት መቶ በላይ አጥቢያ ያ ነው አሁን ያለው እና የእሳቸው ልጅ በደርግ ጊዜ ጳውሎስ የሚባል ልጃቸው ወደ ኬንያ ማይግሬት አርጎ ስደተኛ ሆኖ ካናዳ ሄደ የሶርሳ ጸሎት አርጎት ይሁን ምን ዶን እንጃ ካናዳ ሄዶ ልጁ ሰክሰስፉል ሆነ በጣም ስኬታማ ሆነ በቃ የነን ህይወት አባቴና እናቴ ማየት አለባቸው ብሎ ደብዳቤ ጻፈ። ከዛ አባቱ ወደ ካናዳ ኤምባሲ ሲሄድ ቤተሰብ ሁሉ ተሰበሰቡና አንዲት የልጅ ልጅን፣ አባባ እቺ ልጅ የኔ ልጅ ነች ይበሉ ወደ ኤምባሲ ከገቡ በኋላ ብለው አብረው እንዲሄዱ ያደረገ መታወቂያ ሁሉ አልማዝ ሶርሳ ነው ማነው ብለው አወጡና ወሰዱ። ከዛ ኤምባሲ እንደደረሱ ኢንተርቪው አለ። ኢንተርቪው ላይ አቶ ሶርሳ ሱማሙ፣ አቤት፣ እቺ ልጅ የእርሰው ምንድነች? እሷ የልጅ ልጅ ነች። ይሄ መታወቂያ ላይ የእርሶ ልጅ ነች። እሷ ካናዳ እንድትሄድ ብለው ዝም ብለው ውሸት ነው የጻፉ ሁች እነሱ እንደ ዛሬው ትውልድ አይቀላቅሉም። እውነት እውነት ነው። ከዛ ከኤምባሲ ቤተሰብ ሊበላቸው ብለን አልነገርንም። እንዴት እዛ ከገቡ በኋላ የልጅ ልጅ ነች ይላሉ? እች ልጅ ካናዳ እንድትሄድ እን ኢየሱስን ካድ ነው የምትሉኝ? ፎ ሶርሳ ራን ዶ ና የልጅ ልጅን ልጄ ነች ማለት ክርስቶስን ከመካት ጋር እኩል ነው። ሆ ኢንቴግሪቲ የአባቶቻችን አንዱ ፓርቲ ነበረ። ካናዳ ደረሱ። ልጃቸው ኤርፖርት መሄዱ ተቀበላቸው። ቤቱ ጉደኛ ነው። ማታ እራት በርቶ ካደሩ በኋላ ጠዋት እሱ ለስራ እየሄደ አባባ እርሶን ረሃብ ከያዘዎት፣ ይችን ማሽን ይውጉ፣ ምግብ ይመጣል። እሺ፣ ውሃ ከጠማዎት፣ ይኸኛውን ይውጉ፣ ውሃ ይመጣል። የአገር ማሽን አሳይቶ እሱ ስራ ይሄዳል። አባባ ከዛ አንዱንም ማሽን አልወጉም። ካፖርት እዚህ ተሰቅሎ ነበር ወስደው ለበሱ። ከዛ መጽሐፍ ቅዱስ ይዘው መንገድ ላይ ወጡ። መንገድ ላይ ሲወጡ የአገር ፈረንጅ ክራባት አስሮ መንገድ ላይ እየሄደ ነው። በስዳምኛ ማጋኒካ አለማጭ ማግነ ቃለ ማጥሽ። ምን አይነት የዞረበት ሽማግሌ ይሄ አይምሮ አይሰ። በቃ አንድ ሰው አልሰማ አለ። አንድ ሰው አቴንሽን አልሰጣለ። ኦ ከነ ሶርሳ የዚህ አገር ሰው ስዳምኛ አይችልም። ወላይትኛ አይችል። ጦሳ ቃላ ሴተ፣ ጦሳ ቃላ ሴተ። ምን አይነት ሽማግሌ ምን አንድ የሚሰማ ሰው ጠፋ። እንዲህ እየሞከሩ ቀን ሙሉ ውለው ማታ ቤት ይመጣሉ። ጳውሎስ ከስራ መጥቶ አባባ እንዴት ነው ምግብ በሉ ውሃ ጠጥ ወይ ብሎ ይጠይቃቸዋል ልጄ አንተ ካሳ የሆ ማሽን እኔ አንዱንም አልወጋው ታዲያ ምን ሆኑ መጽሐፍ ቅዱስ ይዤ ሊሰብክ መንገድ ላይ ወጣሁ የዚህ አገር ህዝብ ስዳምኛ አይሰማም ወላይትኛ አይሰማ ምንድነው የሚሰሙት አባባ እርሶ እኮ ውጭ አገር ነው ይሄ ካናዳ አገር ነው ስዳምኛ ወላይትኛ አይሰማ ምንድነው እነሱ የሚችሉት እንግሊዝኛ የሚባል ቋንቋ ነው የሚችሉ? አንተ ያን ቋንቋ ትችላለህ? አዎ ይችላል። በቃ ነገ እኔ ሰብካለ አንተ ታስተረጉማለህ። እሱ እንኳን መንገድ ዳር ቆሞ ለሳቸው ሊያስተረጉም ምግብ ምበላበት ጊዜ የለውም። አልችልም አለ። አትችልም አው ታዲያ ለምንድን ነው እኔን ያመጣኸኝ? ለምን አመጣኝ? በስዳማ ምድር ለሶርሳ ቆጮ የለም ብለው ሰው አንተ ነግረዋል። መልሰኝ ወደዋላ። ከኤድመንተን ካናዳ ተመልሰው ስዳማ መተው አሁን ቅርብ ጊዜ ወደ ጌታ ሄደዋል። በእውነት እና ጨምጨም መስታጫ እና ምንድነው? እኔ ከዚህ ማየው ለሁለት ቀን ኮንፈረንስ ካናዳ አገር ሄዶ ልክ ውሃ ልቀዳ እንደሄደ ጨው እዛው ሟሾ የቀረ ስንት ኢትዮጵያዊ አለ። የካናዳ የአሜሪካ ብልጽግና ያልበገራቸው የኛ አባቶ ምንድነው የመለሰው? የወንጌል ቅናት። አንድ አባባ ማርኪና የሚባሉ ሰው በኃይለ ሥላሴ ዘመን አሜሪካ ሄዶ የኛ አገር ሰው አዲስ አበባ መጥቶ በማያውቅበት ዘመን እሳቸው አሜሪካ ሄዶ፣ ምን የዳኛ ማጃ ልጅ አሜሪካ ሄዷል ተባለ። ናው አው ምች ይመጣል ብሎ ወላይታ ሰው እንዲ እየጠበቀ እያለ መጡ። ከዛ አባባ አቤት አሜሪካ ሄዶ መጡ፣ አው ሄጄ መጥቶ፣ አሜሪካ ምን ይመስላል? ጉልጉላ ይመስላል። ጉልጉላ ማለት ከአዲስ አበባ ጋር እኩል የተቆረቆረች ሶዶ አጠገብ ያለች ወደታች የሚታድግ በጣም ያረጀች የገረጀፈች ማታድግ ከተማ ነው። አባባ እንዴት አሜሪካ ጉልጉላን ይመስል? እኔ አዲሲቱን ኢየሩሳሌም ቅድስቲቱን ከተማ መንገዱ አስፋልት ሳይሆን ወርቅ የሆነባትን ላየሁት ለኔ አሜሪካ ጉዳይ ነው። ተመልሰው መጡ። እዚህ ጌታን እያገለገሉ ወደ ጌታ ይ ማይ ቻለንጅ ፎ ጀነሬሽን ለዚህ ትውልድ ምንድን ነው ምድራዊ ነገር የሚያልፍ ብልጽግና የሚያልፍ ቴክኖሎጂ አይግዛን ወንጌል ይግዛን በቀደወር ኮሚትድ ፎር ጎስፐል ምንድን ነው እሳቸውን አባ በማርኪናን ከአሜሪካ የመለሰው ምንድን ነው ሶርሳ ሱማሞ ከካናዳ ሀገር የመለሰው የወንጌል ጉዳይ ትውልዱ ኮሚትድ መሆን መቻል አለበት ምንም ሳንቀላቅል ጌታን እናገልግል። ምድራዊ ምቾትና ወንጌል አይሄድም። በወንጌል ብቻ እኛ ኮሚቴ ሆነን ከሄድን እግዚአብሔር ምድራዊ ነገራችንንም አያበላሸውም። በጣም ደስ የሚል ቆይታ እያደረግን ነው። ሰባኪ በእውነት ተባረክ፣ ደስ ብሎኛል። በጣም እንደው ልመልስህና አንተ የወጣህበት ከተማን ነግረህናል። ሚስዮናዊ እንድትሆን ደግሞ አብረው የቆሙት እነዛ ሰዎች ናቸው እና ከዚህ አንጻር እስቲ ንገረን እንደው በእውነት የአዲስ አበባ ቤተክርስቲያንም አዲስ አበባ ያሉ ሌሎችም ቦታዎች ላይ ያሉ በሚስዮናዊነት የሚሄዱትን ሰዎች ከማበረታታት አንጻር፣ ከጎን ከመቆም አንጻር ምን ያስፈልጋቸው? እኔ ራሴ ለምን ሚሽናዊ ሆንኩ? ኤኒቲንግ ባት ሚሽነሪ። እግዚአብሔር አንድ ልጅ አለው፣ አንድ ብቻ። ያ ልጅ ሚሽነሪ ሆኖ ወደዚህ ምድር መጣ። ይሄ ከአገልግሎት ሁሉ የሚበልጥ ነው። ግን እንዲህ አይነት የሚስዮን ጥሪ ያላቸው ብዙ ወጣቶች አሉ። የመላክ ማንዴት፣ ታላቁን ተልእኮ በዓለም ላይ የማስፈጸም ማንዴት ከክርስቶስ የተሰጣት ቤተክርስቲያን ነች። በወላይታ ቃለ ሕይወት ቤተ ክርስቲያን ሶዶ ስቴዲየምና መብራት ኃይል አጥቢያዎች ናቸው። ለአስራ ምናምን አመታት እኛን ሰፖርት ያደረጉ ስቴዲየም ቸርች የእኔ ሰፖርተር ነች። ሶዶ መብራት ኃይል ቸርች የባለቤቴ ሰፖርተር ናቸው። ለአስራ ምናምን አመታት ከኛ አልትድ ማን ናቸው? አሁን ምናልባት ይሄን የሰማ ሰው አይ ወላይታ ውስጥ ያሉ ሚሊዮነሮች ናቸው ብሎ ልል ይችላል። ኖ ኖ፣ በጣም ድሆች። በአለም ላይ ወንጌላውያንን የላኩ እነዚህ ቸርቾች እንዲያውም አንዳንድ ጊዜ ገንዘብ የሌላቸው እኔ ባሌ የሚባል ከተማ ለሞቢላይዜሽን ወላይታ ውስጥ አንዲት ሴት ትንሽ አስር ብር ነው ምን ይዛ መጣች። ሴትዮዋ ሳይ በጣም በጣም እየተጎዳች ነኝ። እችን ከየት ነው ያመጡት አልኩ። እኔ ጫካ ሄጄ እንጨት አምጥቼ ከተማ ውስጥ በሰዎች በራፍ ዞሬ ይሸጣለሁ። ይሄ ደረቅ እንጨት አለ አይደል? የማገዶ እንጨት። ከዛ ይህን ሃምሳ ብር ከሸጥኩኝ አምስት ብር አስራት ካወጣው በኋላ ለግሎባል ሚሽነሪ ይህን ይሰጣሉ። እንደገና ነፍሰ ጡር ሴቶች ወላይታ ሶዶ ክርስቲያን ሆስፒታል ሄደው ደማቸውን ሰጥተው ከዛ በኋላ ቤተ ክርስቲያኑ፣ መንግስት ሰራተኛ አይደለሽ ነጋዴ፣ ይሄ ብር ከየት መጣ? ኃጢያት የሌለበት የእግዚአብሔር ልጅ ቅዱስ ደሙን ለኔ በመስቀል ላይ አፍስሷል። እኔ ኃጢያተኛውን ደመን ሽጬ ደማቸውን ሰዎች ሰጥተው ደማቸውን ሰጥተው ምንም ገንዘብ የሌላቸው ሰዎች ካላቸው ከሌላቸው ነገር ሰጥተው። አሁን እኛ ሚሽን ስናስብ ሀብት፣ ሚሊየን እናስባለን ነው። ያ አይደለም የሚያስፈልገው ኮሚትመንት። የወላይታ ቤተ ክርስቲያናት አጥቢያዎች ዓለም አቀፍ ራእይ እግዚአብሔር ሰጣቸው። የእግዚአብሔርን ቃል ስናይ ሐዋርያት ሥራ 1፥8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ተብሎ የተጻፈው ቃል ለነሱ ገባቸው። በይሁዳ ጠቅላላ በኢትዮጵያ ናሽናል ሊከው፣ እንደገና በሰማሪያ በአፍሪካ ደረጃ፣ እስከ ምድር ዳርቻ እስከ ቻይና ድረስ ሊከው። ስለዚህ አሁን ለእኔ ለአዲስ አበባ ቸርቾች ያለኝ ቻለኝ ምንድን ነው እነዚያ ክፍለ ሀገር ያሉ ቸርቾች ያልተማሩ ሰዎች ወንጌላውያንን በዓለም ላይ ሁሉ ሚሽነሪስ ሊከው። እናንተ በአገር ሴንተር በገንዘብ ሴንተር፣ በፖለቲካል ሴንተር ላይ ሆናችሁ እስካሁን ግሎባል ሚሽነሪ ያለ መልሃታችሁን ኢት ኢዝ ኮንፊውዚንግ ቱ ሚ። እና አሁን ኔ ጸሎት ምንድን ነው? እባካቸው ተነሱ ነው ተነሱ። በቃ ያለፍነው ነው የባከነው ጊዜ ይበቃል። ከእንግዲህ በኋላ በኢየሩሳሌም ብዝች በአዲስ አበባ ከተማ ወንጌልን ጠንክረን እንስራ። በይሁዳ በኢትዮጵያ ደረጃ ሚስዮናውያን እንልከን ወንጌልን እንስራ። በሰማሪያ ወደ አፍሪካ እናውጣ። ወደ ጅቡቲ ወደ እንደገና ሶማሊያ፣ ሱዳን እንዲያውም እስከ ናይጄሪያ ድረስ እንላ። እንደገና ምስራቅ አፍሪካ አገሮች ሁሉ የእኛ ናቸው። ይገርማ፣ ምስራቅ ኤዥያ አገሮች ራሱ የእኛ ናቸው። እኔ ላለፉት 14 ዓመታት በኤዥያ አይጉር ውስጥ ነበርኩኝ። እግዚአብሔር ኤዋውያንን፣ ኢያቡሳውያንን፣ ፈርዛውያንን፣ ኬጥያውያንን፣ አሞራውያንን፣ አሞናውያንን፣ ከናናውያንን ለመውረስ ውጡ ነው። ለመውረስ ዛሬ የእስልምና የሂንዱይዝም የቡድሂዝም የዞሮስቴሪያኒዝም የስክሂዝም የተለያዩ የዓለም እምነት ተከታዮች፣ እግዚአብሔር ግን ለእኛ እየሰጠን እስካሁን እየጠበቁ ነው። ለምን? እኛ ስላልወጣን ነው። ለተስጌራ እንነሳ፣ ወንጌልን ይዘን እንሄድ። በጣም ደስ ይላል፣ በእውነት ብዙ ሀገሮችን በወንጌል ሄደሃል። በወንጌል የረገጥካቸው ብዙ ምድሮች አሉ። ይህን የምስራች ወንጌል እግዚአብሔር በከፈተልን በር ሁሉ እየሄድክ ነው እና የት የት ሄደሃል የሚለውን ነገር እስኪ ብታጫውተን። የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል። ከሰሜን ዋልታ እስከ ደቡብ ዋልታ፣ ከአላስካ እስከ ኦክላንድ ኒውዚላንድ ድረስ፣ ከኦሳካ ጃፓን እስከ ኬፕ ታውን ዓለም ሁሉ የኛ ነው። እግዚአብሔር ወደ ዓለም ሁሉ ሂዱ ብሎናል። እኛ ከሰባኪ አበራ አየለ ጋር የነበረን ቆይታ ይሄን ይመስል ነበረ። ተባረኩ።